እኔ ሶስት ሺህ ነበርኩ። ግን ኖርማል ጌም ላይ የሚሰጥ ስኮር ነው። አታካብደው። ስምንት አበባ ኖርማል ጌም ላይ የሚሰጥ ስኮር። በቃ ለመጽናኛ ግን ትሆኛለች። በቃ ሌላ ማለት ባይ ጎበዝና ጌታ ነው። ፈርቶ እኮ ነው ጎበዝና። ብቻ ባይ እኮ ቃ አርጊው ምናምን ስትል ፈራ። ለምን አልሞላለኝም ነበር? ላቅ ሰዎች በነገራችን ላይ ማነው? ነው በትላንቱ ተሰጣጧል። ተሰጣጡ የሚለው አሀ፣ ኦኬ ኖርማል እኮ ለጊፍት ሳይሆን ለሌላ ጨታ ደስ ይላል። ያ ኦፍኮርስ ግን ለእንትኑ ደስ ይላል፣ ድምቀት አለው። እናንተ ራሱ እኮ በዩኒቨርስ ሄዳችሁበት ነገር እኮ ትንሽ ከፍ ያለ ነው። ማርያም፣ እኔ ብቻ ነው ለምን? አራ አምስት ሺህ ትናንትና፣ ከዛ በኋላ ሶስት አንበሳኔ። አይ ሰጧት፣ ተሸንፈሽ ዝም ብዬ ዝም ብለሽ በቃ፣ ቲክቶክ ይብላዋ፣ በቃ ቲክቶክ ይብላዋ። ጓደኛዬ ስለሆነች ደስ ይላል፣ በቃ እንደዚህ አይነት መተሳሰብ

አዎ፣ ክርስቶስ እንዴ ወንድሜ አይደል? እንደ ዲቦራ እየናፈቀችህ ነው ምናምን አለው ወይ? ስማ ወንድሜ አይደል፣ አካውንቱ ለምዶ እንደ አንተ ደህና ነው ግን ወይ ቦሳ ዋትስአፕ ዲአክቲቪቲ አያደርገውም። ደህና ነው ግን አያለ ዛሬ ፖስት ያደርገዋል ዋትስአፕ ላይ። ምን ኢንስታግራሙ ምንም ዲአክቲቪቲ አያደርገውም ስምንት አጋን አአምን አእናፍቄዋለሁ በዲቡራባዬ ረ ናፍቀኛ ላብ ኤል የት ሄደህ ነው? በዚህ ኑሮ ውድነት ላይፌን ከበድ አድርጌ አንድ ሳምንት ሳልቆይ ምንድን ይባላል አቢሲኒያ ነው አይደለም የአእምሮ ሆስፒታል ያለው አማን ኤል ገባ። ህዝብ ይውይ ቀለል አርጋችሁ። ስንሞት ስንሞት ቤታችን ከኛ ጋር ይዘነው አንሞትም፣ ሀብታችን ከኛ ጋር ይዘነው አንሞትም፣ መኪናችን ከኛ ጋር ይዘነው አንሞትም። በዛ ላይ ደግሞ ቆንጆ ሚስት አለ፣ ጭንቀት የለብህ። በጣም ፈጣሪ ይመስገን። ሀፒ ዋይፍ ሀፒ ላይፍ ይላሉ ነጮች። እና እሷም በቃ ላይፍን እዚህ አድርጋ ነው የምትኖረው። እሷም ከበድ አታረግ ምናምን በቃ እና አንዳንድ ጊዜ ኢቨን ላይፋችን ራሳቸው ቀለል ልታረጉት ምችሉ ራሳቸው ከበድ እንደ እኔ እየተጨነቀ ሰው አለ። የፍቅር ጭንቀት ደስ የሚል ጭንቀት

እንዴ ዛሬ እኮ ነው ዩቲዩብን ላስተዋውቅ ብዬ እኮ ነው የገባሁት እንጂ ጌም ጨዋታ አይደለም። ይገባውስ? አዎ። ትናንትና አራት ቲክታክን ፈርስት አምስት አንበሳ እኔ እኮ አልቀጣም ነው ማለት የነበረብኝ። ያ ሁሉ አንተ የወረደለህ እኔ ምን አገባኝ፣ ብሬያቸዋለሁ እኮ ነው ማለት የነበረብኝ። ምርጫ ፍቅር፣ እኔ እኮ ማሜ እኮ ነው ፕሬዚደንት ማሜ። እይ ፕሬዚደንት ማሜ እሱና ዜድ ፋራ ነው ያለው አብሮ፣ እኔና ቅድስት ቅድስት ፋኖ ነው ያለ ነው። ከዛ አንተ በሰዋ ምናምን እሺ ብታሸንፈን፣ ከዛ ማሜ የእሷ ጊፍተር ሂዳ ሺህ አንድ አምስት መቶ ሰጥታ፣ ትሪፕል ላይ ሺህ አምስት አረገችው። ከዛ እሷ ሀይለኛ ሁለት ቅጣት ሰጠችን፣ የሚያስጠላ ቅጣት ደነገጥን። ሶስተኛ መብት አለኝ አላት። እሺ እማምዬ ቅጣቸው አለችው። መሪያቸው አለው። ማርያም አበደች ማለት እና አንቺ በሰባ ምናምን እኔ በአንድ ሺ አምስት መጠቆች ብዬ የምቀጣቸው ይመስልሻል? መሪያቸው አለው። አበደች ከማን ጋር ነበረ እሱ? ከዜድ ፋራጋ ከዛ ሰባ ምናምን ሺ የተሰጣት ወይ ቃጥላ አድራለች። በስማ አበረች፣ አንተ ቅናተኛ ና ውጣ፣ ከስጋ አልሆንም፣ ውጣኛተው ታወራት ዝም ብዬ እየሳቁ ነው። ደነዝ ማለት ምን ማለት ነው? ጂጂ ኪያ ስትረግጠን ነበር። ሰማሻል ለኔ? አዎ እኔን ስትረግጠኝ ነበር። መቼ? ዛሬ። አረ እንደ መቼ እንደሆነ እንጃ። ወልከው ሊኑ እየረገጠች ነው ብሎ አረ ነው አረ እውሲ እና ሞራው እነኪያ እነናም ሶሻል ሚዲያ ላይ እነ እንቆት እንደዚህ ሲበሳበሱ ሲበሳበሱ ነው ያለው። ለምን ዝም ብዬ ነው እኔ እንደዚህ እንደዚህ ቢሆን ደስ ባለኝ። አሁን የዩቲዩብን ሄዳ ስትሰማ ትቃጠላታለች። እኔ ግን ማርያም እንደዚህ ስላለች ደስ

የነሳምሪና ባሏ ማነው? ሰሙ ሰሙ ማነው? ፋኒ የተናገርኳትን ትንሽ ፋኒ፣ አዎ ፋኒ። ትንሽ ነገር የተናገርኳትን ነገር አለች ብላ ግን፣ እሷ ትንሽ ቆርጣቸው አውጧትና አሰሙልኝ። በቃ የኔ ምኞት ነውና ምኞቴ ቢሳካልኝ ደግሞ ደስ ይለኛል። ሶ አውጧትና ጂጂንም የኔ እናትም ታጋርጎልኝ እዛም ላይ እኔም ታጋርጎኝ ቪዲዮ ላይና ደስ ይለናል። እና ታረቁ ምናምን

ከዛ እኔ ዳታ እንደሚጨርስ አላወቅኩም ማርያምን እና፣ በቃ ዋይፋይ ደግሞ ቤት አለኝ ችግር የለው። ከዛ ደርቅ ብቀር ደርቅ ደረቁ። ከዛ ዳታ አልቆ ዋይፋይ ሴት ዋይፋይ ራሱ ቀይ ሰጠ፣ ቀይ ቀይ አይሰራም። ከዛ እኔ ስወጣ ለካ ዊኗ ተወስደዋል። ግን እንዴት? እኔ እኮ ነኝ የወጣሁት። አበደች። ሴት ዋ ዋ ዋ ዋ ዋ

የኢትዮጵያ ሁለት ሚሊዮን እኮ ነው። ሁለት ሚሊዮን ለእኔ አትልክልኝ ነበረች እ አቋጥያ አንተ አሌክስ ካምፓሊ ነው ያለው። ካምፓሊ ነው፣ ካምፓሊ አሌክስ ካምፓሊ አየሁት ልብል እ ምን አውቃለሁ። ካምፓሊ የት ነው? ምን አውቃለሁ እኔ ካምፓሊ የት ነው ነው እውነቷን ነው ታዲያ፣ ምን ትበልሽ? ዋ ዜዶ ትቆያለሽ። እንዴት ነሽ አንተ? አትቆይም። ስሚ ፎንት ይገብቷል። ይህን ደሞ ሁሉም ስራ ናቸው። ትናንትና ገደል ገደል ሳይሆን